ስምንት፣ ዘጠኝ፣ አስር፣ አስራ አንድ፣ አስራ ሁለት፣ አስራ ሶስት፣ አስራ አራት፣ ሰላሳ ስድስት። እንዴት ነው የምቆጥረው ብራዘር? ሶስት ስመጣ አንድ ነው እንደምትለው። ግራ አስረገባኝ ነው እንዴ? እየቆጠርክ ሃያ እረስት ማርያምን ሁሉ ሰው ወደ ቀን እየዘርከው ስለሆነ እየደገምክ እየቆጠርክ ነው ማርያምን፣ ሃያ ሶስት ሃያ አራት ሃያ አምስት ሃያ ስድስት ሃያ ሰባት ሃያ ስምንት ሃያ ዘጠኝ

ሰላሳ አምስት ይሄን ሁሉ አምስት ነው ያልኩት፣ ሶስት ነው የሚቀረው። እሺ አርባ ሰባት ነው አርባ አሁን የሆነ ነገር አወራሁ ወደ ሌላ ነገር ድረስ ለ እስከሚፈልገው ድረስ ያነክሳል ይባላላ

ለመን ያስገባው ገብቷል። ከገባሽ ንገሩ፣ ከገባ ንገሩኝ። አኬራችን እኮ ያቺ መነጽር ነች። አኬራችን እቺ መነጽር ነች፣ ጋይስ። አኬራችን እቺ መነጽር ነች፣ አባቴ አኬራችን እቺ መነጽር ነች። ሌትስ ጎ ታብ ዘ ስክሪን ጋይስ፣ ሌትስ ጎ ሌትስ ጎ። ሁላችሁም ፕሮፋይል ላይ ያለችው ልብ ቅርስ እስከምትሞላ እሺ፣ ሁላችሁም